አሰልጣኝ ፋሲ አመሰግናለሁ በረፍት ከረፍት በፊት በተጋጣሚያችሁ በተበለጣችሁበት ከረፍት በኋላ ደግሞ በተቃራኒው ብልጫ በወሰዳችሁበት ጨዋታ ሽንፈት አስተናግዳችኋል እንዴት ነበር አጠቃላይ ያው ከረፍት በፊት አጀማመራችን መጥፎ አልነበረም ጎሉ እስከገባብን በኋላ ከዛ በኋላ ተበልጠና ከረፍት በኋላ ታክቲካሊም የተጫዋቾችም ለውጥ አድርገን ተጫዋታውን ለመቆጣጠር ሞክረናል። ሁለተኛው አርባ አምስት ልዩነታችን እኛ በተሻልንበት ሰዓት ያገኘናቸውን የጎል እድሎች አለመጠቀማችን ዋጋ አስከፍሎ ነው። ኮች፣ ምናልባት ግቡም ሲቆጠር በመከላከሉ ሂደት የንቃት ጉድለቶች ይታያል። ተጋጣሚያችሁን በመልሶ ማጥቃት በሁለተኛው አጋማሽ ያገኘው አጋጣሚ ነበር። በመከላከሉ አሁንም ክፍተቶች እየታየ ነው፣ ባለፉት ጌሞች ተስተውሏል ዛሬም ታይቷል ስለዚህ ምን ማለት በሁለተኛው 45 በመልሶ ማጥቃት እነሱ የጎል እድል መፍጠራቸው ተፈጥሯዊ እኛ እያጠቃን ስለሆነ ከዛ የሚመለሱ ኳሶችን እኛ ሜዳ ላይ የቁጥር ብልጫ እየነበራቸው ስለሆነ ያንን ማድረጋቸው ተፈጥሯዊ ግን መጀመሪያ አርባ አምስት ላይ በተለይ ጎሎቹ ጎሎ የገባብን የተመለሰውን ኳስ በንቃት ወይም ደግሞ ወደ ኳሱ መሄድ ባለመቻላችን ጎል ያስተናገር ነው ግን እንደሱም ሆነ ከረፍት በኋላ አግኝተናል የጎል እድሎች እሱን መጠቀም አልቻል ምናልባት አሁን እንዳልከው የሚገኙ እድሎችን የተጠቀማቸው አይደለም። ይሄ ደግሞ ባለፈውም ታይቷል፣ አሁንም ቀጥለዋል። በቀጣይ መታረም የለበትም ብለ ታስባል። እንግዲህ ያው እንዳልከው ጎሎ አካባቢ ኢንዲቪጁዋልስ ውሳኔዎች ናቸው ውሳኔዎች መዘግኘት ውሳኔዎችን በሙሉ ልብ በራስ መተማመን ስሜት መወሰን። እንግዲህ በዚህ ልክ ተጫዋቾቻችንን በመስራት ለሚቀጥሉ ጨዋታዎች እናዘጋጃለን። የጎል እድል መፍጠር አንዱ ጥሩ ነገር ነው ያገኘነውን ደግሞ አለመጠቀም ደግሞ ሌላ ደካማ ጎናችን ነው። ባለፉት ሁለት ሶስት ጨዋታዎች እሱ ታይተዋል። እሱ ላይ ሰርተን እንመጣለን። አሰልጣኝ በጸሎት አመሰግናለሁ። ከቅዱስ ጊዮርጊስ ጋር ያደረጋችሁትን ጨዋታ አንድ ለዜሮ አሸንፋችሁ ወጥታችኋል። አጠቃላይ የዛሬው ጨዋታ እንዴት ነበር? በመጀመሪያ ከጌም በፊት እንግዲህ ዝግጅታችን ምን ላይ ትኩረት አድርጎ የነበረው ነበረ የሚለውም ብነግርህ ከዛ ብጀምር ይሻላል ሐሙስ እለታን የተጫወት ነውና፣ በጣም ጋ አጭር ቀን ነው የገጠምነው፣ ነው ቲም ደግሞ ጠንካራ ቡድን ና፣ እንደገና ደግሞ ሞር ስምንተኛ ቀኑ ላይ የሚጫወት ቡድን ፕላስ ደግሞ ጠዋት ላይ አየሩ ትንሽ ይከብዳል። የሶስት ሰዓት ተኩል ጨዋታ በጣም ከባድ እንደሆነ ይህንን ስለምናውቅ ይህንን አካተን ነው ሞር የሜዳ ማኔጅመንት ጌሙን ማኔጅ ማድረግ ላይ በደንብ ትኩረት አድርገን ነው የጌም ፕላናችን የነበረው ና የመጀመሪያው 45 ም ጌም በመቆጣጠር ረገድ ጎልን በማግባት ረገድ የተሻለ 45 ነበረ። ሁለተኛው ላይ ግን መቆራረጦች ነበሩት። ሁለተኛው 45 ላይ ሞር ይሄ የነበረውን ጎል የማስጠበቅ ነገር እሱ ትንሽ ከሪትም እያስወጣን የመቆራረጦች ነገሮች ይታዩ ነበረ። እንደዛም ሆኖ ሌሎች ሌላ የምናገባበትን ምድል ሚስ አደረግን እንጂ ተጨማሪ ጎል ማግባት እንችል ነበር። በአጠቃላይ ግን ጌሙ ጥሩ ነበር ብዬ አስባለሁ። ምናልባት የዛሬ ውጤት ለቀጣይ ትልቅ መነቃቃት ይኖረዋል ብለህ ታስባለህ? እስካሁን ነጥብ እየጣላችሁ ባለፈው ሳምንት ነጥብ ጥላችሁ ነበር እና የመጣችሁት የዛሬው ጨዋታ ለቀጣዩ ትልቅ ፋይዳ አለው ብለህ ታስባለህ? በመጀመሪያ የባለፉትን ምናልባት ከአምስት በላይ ጌሞች ብታይ የቲማችን ሪትም ነጥብ የጣልንበት ጨዋታ ቢሆን እራሱ የቲማችን ሪትም በጣም ጥሩ የነበረና በምንፈልገው ደረጃ ነበረ። በእርግጥ የሚታረሙ እድሎችን ወደ ግብ የመቀየር የማነስ ነገሮች፣ ሌሎች ታክቲካል ጉዳዮች እንዳሉ ሆነው ነገር ግን ጥሩ ሼፕ ላይ ነው ያለነው ብዬ አስባለሁ እና በማንኛውም ጌም ላይ ስንገባ ለማሸነፍ ነው የምንገባው። የተቻለንን ሁሉ ጥረት እናደርጋለን። ይሄም ጌም ለቀጣይ ጌም ጥሩ ስንቅ ይሆናል፣ ተነሳሽነትን ይፈጥራል ብዬ አስባለሁ።